አሰላሙ ዓለይኩም ወረህመቱላሂ ወበረካቱህ። ውዴ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ፣ እኔ ሰላም ነኝ። በያላችሁበት አላህ ሰላማችሁን ያብዛው። በመጀመሪያ የቪዲዮውን ላይክ፣ ሸር እንድታደርጉል ሌባ ክብረው ትጠይቃለሁኝ። በመቀጠል እንደምታዩት ገጠርና ያለ ነው። ያው ገጠርም የሄድንበት ሰበብ ውዱ ባለቤቴ አሁን በቅርብ ነው እና ከውጭ የመጣው ያመረትኩትን ምርት ላስጎበኘው ነው የምንሄደው። ያው ሰርፕራይዝ ይሆናል ብዬ አስባለሁኝ። እናንተም ቪዲዮውን ላይክ እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን። አሁን ደሞ ቤታችን ደርሰን፣ ይሄ ነው የአባቴ ቤት የቤተሰቦቼ

መዲነት ልሀቼ የባቄላ ቁንጮ። ይህ ደግሞ ያጎቴ ቤት ነው። ይች ዛፍ ዋት እንዴት እንደምታምር ከብት ጠብቁ ተብለን እዝን ነበር ቁጭ ብለን የምንውለው ጥላ የሰው እህል ስናስፈላ

ቀረች ይህ እዚህ ሽምብራ ደርሷን። ማሻአላ እዚህ መሬት መሬቱ ጎን ነው የምንነቅለው ሽንኩርቱን። አንዳንዴ ራብ ሲሰማን ገባያን ቦጥቦጥ እያረግነችን ሽምብራ እንበላለን። አንዳንድ ቦታ ደግሞ ባዶ ነው መሬቱ። ይህ እንደምታዩት ይሄ ገደል ነው። ኩባያው ገና ነው፣ ገና ነው። እውነትም ሽንኩርቱ ታላ አረንጓዴ ማነው? አዎ አረንጓዴ አይደል? ሽንኩርቱ ደረቀ። ያው ይሄ ፊት ለፊት ያለው ነው ሽንኩርቱ። ምን ነው እለው ሽንኩርት

ያው ጉሉ ላይ አሁን ደርሷል። እኔ እዚች ዛፍ ስር ወጭ በያሰራላችሁ አለው። እናንተ ደግሞ ቶሎ ቶሎ እየቆፈራችሁ ታመጡልኛላችሁ አለሁ ማለት ነው። ያመጣ ነው ኬሻ በዚህ ሁላ ሞልተ ነው ምን አንድ ያለ እዚ ሁለት ብዙ ኬሻ አለ። ቆጠርኩት ሶስት ብቻ ነው ያለው ሶስት ማ አይደለም፣ የኔ እና የፋጡማ ሶስት ሶስት የሌሎች። ይሄ መሬ ለጥ አ ይሄ አንዱ መሀከልማ አላት። ይሄ ደሞ የኔ ይሄ ሁለተኛው የኔ ነው። ይሄ ፋጡማ ራሱ ማሻአላ ነው ይሄም የፋጡማ፣ ለጥቆ የመሬም የመሬም የመሬም እኮ ሁጫጩ ነው። እንትን የተባለልን ይሄ ቆንጆይቱ የእኔ ነው ብላ እንትን አድርጋበታለሁ። ያመት አመድ ያሰምራን ሲሉ ሰምታ አሳርራብኛለች። ለጥቆ የፋጡማ፣ ለጥቆ የጦይባ

ይሄ ዳርዳሩ ዲያ ድረስ ይዞ ነበር፣ ግን ነጭ መጣፈጡ የው። ይሄ እኮ ነጭ መጣፈጥ ነው። በታች ያለው የው። እኛ ቀርመን መተን አንድ መዴ ብለን እንጨርስ ነው። እሷ ደግሞ ገና እየመጣች ነው። ምን እየሰራሽ ነው የቆየሽው?

አንቺዬ ለማሰር እንዲያመቸ ነው። ተወለዘ አይዛችሁ እንዴ የምታዩት፣ እየነቀሉ ያመጡልኛል። የለውም ወላሂ ይሄው፣ እንዴ የምታዩት፣ መሻላ ያን ያክል ባያኮርትም ዙሮ አይከፋም፣ ደህና ነው። እኔ እያሰርኩ ነው፣ አሳሪ ነኝ። ያሰርኩት እዚህ ጋ አሁን ፀሐይ ትንሽም ታውብዬ ብዬ ነው። ህይወት አስተሳሰሪ የራሱን ልዩ ነው። እዛ ጋር ደግሞ እየነቀለች ነው። የኔ ስራዬ አሰራ ነው። እዩት እንዴት እንዳኮረተ መሻ አለ አንድ አንዳንዱ በጣም አኮርቷል የዚያን ያክል

እንዳይፈሳ አርገዋል። ማሰሮ ግን በጣም ነው የሚያታግነው፣ እያችሁት እንዴት እንዲያኮረተ ሻ ጨርሻለሁ። እንዲያመጡልኝ እኮ ነው እኔ እዚጋ ጥላ ችግራር ትባላለች፣ ጥላ ቁጭ ብዬ ነው እናስራው እነሱ ደግሞ ያቸው ፀሐይ እያከነናቸው ነው። ሲያሳዝኑ ምስኪኖች